ብስሚላህ አራሕማን አራሒም። በትምህርት አንድ አሊፍ ባ ታ ና ታን ከዛ በተጨማሪ ደግሞ ጂም ሓና ካን በትክክል ለይታችኋል ተብሎ ተስፋ ይደረጋል። ኢንሻ አላህ በትምህርት ሁለት ደግሞ የተቀሩትን የዓረበኛ ፊደላቶች የምንመለከት ይሆናል። በክፍል አንድ በመጀመሪያ ክፍላችን ትኩረት አድርገን የምንመለከታቸው እነዚህ አራት ፊደላቶች ይሆናሉ። የፊደላቶቹን ቅርጽ በደንብ አስተውሉ። ከቀኝ ጀምሬ ነው ማነብላችሁ። ዳል። ከኔ ጋር አብራችሁ በሉ ዳል፣ ዳል፣ ዳል። ማሻአላህ። ዳል ላይ ከላይ አንድ ነጥብ ስናደርግባት ዛል። ምላሳችሁና ጥርሳችሁ የምላሳችሁ ጫፍ እና የጥርሳችሁ ጫፍ መነካካት አለበት። ዛል ዛል ዛል። ዳል ዛል፣ ዳል ዛል፣ ዳል ዛል። በሶስተኛነት የምናገኘው ፊደል ራ

አይናችሁን እንዳትገልጡ። አሁንም ዛል ዘይን ዳል ራ ትንሽ ከበድል እንደሚችል መገመት ቀላል ነው። ግን በትክክል መልሳችሁታል ብዬ በትክክል አእምሯችሁ ላይ ጽፋችሁታል ብዬ ተስፋ አድርጋለሁኝ። አሁን ኢንሻ አላህ ቀለል ያለ ፈተና የምንወስድ ይሆናል። በስተ ቀኝ በኩል ከላይ የምትገኘው ፊደል ማነች? ከላይ አንድ ነጥብ ያላት አስተውሉ። ዛል በትክክል ተመልሷል። በስተግራ በኩል ከላይ የተጻፈችው ከላይ አንድ ነጥብ ያላት ዘይን። በስተቀኝ በኩል ከታች የተጻፈችው